በማዕከላዊ ኢትዮጵያ ክልል የግብርናውን ሴክተር ይበልጥ ለማዘመንና ምርትና ምርታማነትን ለማሳደግ በዘርፉ የተለያዩ የግብርና ኢኒሼቲቮች ተቀርጾ ተግባር ላይ መዋላቸውን ነው የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪ እና የግብርና ቢሮ ኃላፊ አቶ ኡስማን ስሩር የተናገሩት። በክልላችን የተቀረጹ አዳዲስ የግብርና ሴክተር የልማት ኢኒሼቲቮቹ እና ሀገራዊ የልማት የግብርና ሴክተር የልማት አቅጣጫዎች ሴክተሩ እስካሁን ባለንበት የደረሰበትን ደረጃ የመጡ ውጤቶችን ያሉ ማነቆዎችና ቀጣይ ማነቆዎችን በመፍታት የህብረተሰባችንን ሁለንተናዊ ብልጽግና በማረጋገጥ የግብርናውን ዝማኔ ከፍ ለማድረግ የእናንተ ኢኒሽቲቮቻችንን ማወቅ መረዳት አስፈላጊ ሆኖ መገኘቱ፣ ለዚህ ስልጠና የመጣችው ሁላችሁም እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ማለት እወዳለሁ። መንግስት በሀገሪቱ እና በክልል ደረጃ ህዝቡን በሁለንተናዊ ኢኮኖሚ ተጠቃሚ ለማድረግ የግብርናውን ዘርፍ በማስተባበር ለውጦችን እያስመዘገበ እንደሚገኝ ነው አቶ ኡስማን ስሩር የገለጹት። መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ሰባት የለውጥ ዓመታት በርካታ ተግባራትን ሲያከናውን ቆይቷል። በተለይም አገራችን ካለችበት የድህነት ችግር ለማውጣት ያሉንን ጸጋዎች የበለየት ቅደም ተከተል ለማስቀመጥና እነኝም በፖሊሲ አግዞ ወደ ተግባር የመግባት ስራ ተሰርቷል። ግብርናውን ይበልጥ ለማዘመን መንግስት እንደ መንግስት ከሱ የሚጠበቀውን የፖሊሲ ማሻሻያ በማድረግ ዛሬ ላይ ከዘርፉ የሚታዩ ለውጦች ምስክር መሆናቸውን ነው የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር የገለጹት። ግብርናን ለማዘመን መንግስታችን በርካታ የፖሊሲ እርምጃዎችን ወስደዋል። በነኚህ የፖሊስ እርምጃዎችም ዘርፈ ብዙ ውጤቶች እየተመዘገቡ ይገኛሉ። በነኚህ ውጤቶችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። መንግስት ለግብርናው ዘርፍ ትኩረት በመስጠቱ ምክንያት በዘርፉ የሚታዩ ለውጦች ከጊዜ ወደ ጊዜ ውጤታማ እየሆኑ እንደሚገኙ ነው የቢሮ ኃላፊ አቶ ኡስማን ስሩር የተናገሩት። እንግዲህ መንግስታችን በእጃችን ያሉ አቅሞችን አስተባብሮ አልምቶ ህዝባችን ተጠቃሚነት ለማረጋገጥ የጀመራቸው ስራዎች ጅምር ስኬቶች ያመጡ ቢሆንም እነኚህ ስኬቶች ማስፋት፣ ማጽናት፣ ማብዛትና ቀጣይነታቸውን ማረጋገጥ ያስፈልጋል። በዚህ ውስጥ የልማት ሰራተኛው ሚና እጅግ ቁልፍና ወሳኝ ነው። የግብርናውን ዘርፍ ከትላንቱ ዛሬ ላይ ከፍተኛ ለውጥ እየተመዘገበ መሆኑ ማሳያው መንግስት ከሰጠው እቅድ በፊት ጀምሮ በጊዜ እያለቀ መሆኑን ነው የምስራቅ ጉራጌ ዞን ግብርና መምሪያ ኃላፊና የዞኑ ምክትል አስተዳዳሪ አቶ ደሱ አበጋዜ የተናገሩት። ባለፉት የለውጥ ዓመታት በግብርናው ዘርፍ መንግስታችን ያስቀመጣቸው ግቦች ከተቀመጠላቸው ጊዜ ቀድመው እየተሳኩ ይገኛሉ። እነዚህ ከእርሻ ልማት እነዚህም ከእርሻ ልማትም ዘርፍ አኳያ ምርትና ምርታማነትን ከተቀመጠው ጊዜ ግብ በላይ ማሳካት የተቻለበት ለአብነት ስንዴ በአማካይ በዞናችን ከደረስንበት 30 ኩንታል ፐር ሄክታር ከነበረበት 46 ኩንታል ፐር ሄክታር የደረስንበት በዞኑ በፍራፍሬ ኢኒሽቲቭዎች ትኩረት በመሰጠቱ ከዘርፉ የተሻለ ውጤት ማየት እንደተቻለም ነው አቶ ደሱ አበጋዚ ያብራሩት። ፍራፍሬ ልማት የክቡር ጉሮ ኃላፊያችን የአቶ ኡስማን ስሩር ኢኒሽቲቭ የሆነው የ30 40 30 ፍራፍሬ ልማት በማልማት ለሀገር ውስጥ ብቻ ሳይሆን ወደ ውጭ ኤክስፖርት ማድረግ የተቻለበትና ለውጭ ምንዛሬ ምንጭ እየሆንን የመጣንበት ሁኔታ ላይ እንገኛለን። በሌማት ትሩፋት እንደ ዞን ለውጥ መመልከት የተቻለ ዘርፍ መሆኑን ነው መምሪያ ኃላፊ አቶ ደሱህ የተናገሩት። ከእንስሳት ሀብት ልማት ስራችን አኳያ አርሶ አደራችን ዝርያ የተሻሻሉ እንስሳቶችን በማርባት እንደዚሁም ጤናቸውን እንዲጠበቁ በማድረግ በመንግስታችን የተቀመጠው የሌማት ትሩፋት ኢኒሼቲቭ የተለያዩ መንደሮችን በመስረት ማለትም የወተት መንደር፣ የስጋ መንደር፣ የንም መንደሮች እና የዶሮ መንደር ከመኖ ጋር በማስተሳሰር ተጨባጭ ውጤቶች እየተመዘገቡ ይገኛሉ። በክልሉ ከ7200 በላይ የውጤቱ ሞተር የሆኑት የግብርና ልማት ሰራተኞች በዛሬው ዕለትም በቡታጀራ ከተማ ከሀላባ፣ ከምስራቅ ጉራጌ ዞኖችና ከማረቆ ልዩ ወረዳ የመጡ ከ1000 በላይ ሰራተኞች የስልጠናው ተሳታፊ መሆናቸው ነው የተገለጸው።